መሩዬ እንግዲህ በምልክትም ቢሆን በወረቀት ጽፋ ለሰኒ ሰጠቻት ማለት ነው። ሰኒዬ ማመን አቃታት። በጣም ነው የደነገጠችው። የሰናይትን ድንጋጤ አይቶ ደግሞ ናሆሜ፣ ምንድን ነው የተፈጠረው? ሰኒ እባክሽ ንገሪኝ፣ አታስጨንቅኝ። ናሆማ፣ አሁን ምንም ልልህ አልችልም፣ ነገር ግን እናንተ ብቻችንን ማውረት እንችላለን አለችው። ወደ ውጭ ጠርታው እንግዲህ ሁሉንም ነገር ነገረችው። ያየውንና የሰማውን ነገር ማመን አቃተው። እንዴት እኔ እኮ ምንድን ነው እሱ ብዬ አጠገባ ሄጅ እስጠይቃት ልትነግረኝ አልቻለችም። ለእኔስ፣ አንድ እጇን አንቀሳቅሳ ነው የነገረችኝ። ቀኝ እጇን አንቀሳቅሳ ነው ደብተርና አስክርቢቶ አምጪ ያለችኝ። ያንኛው እጅሽ እንቀሳቀሳል እንዴት ስላታይ አለችኝ። በመለከት እና ምች ልጅ ሰራተኛ አይደለችም፣ እሷን ልትበቀላት ነው እዚ ቤት ውስጥ የመጣችሁ ብላለችው። ማለት እንዴት ማለቴ ማ? እች ልጅ የመራዊት የድሮ የፍቅረኛው እህት ነች? ምን አለናሆም አዎ። ስለዚህ ለወንድሟ እንደምልት መልስ ነው የመጣችሁ ለበቀል እንጂ ለሥራ አይደለም። እዚህ ቤት የመጣችው ከደላላው ጋር ተመሳጥራ ነው፣ እዚህ ቤት እንድትገባ ያደረጋት አለችሁ። እናም እንግዲህ ወይ መራዊት እስካሁንም መድኃኒት እየዋጠች አይደለም፣ መድኃኒቷን እየሰጠቻት አይደለም። ነገር ግን እናቷ ከመጣች በኋላ ነው መድኃኒት መዋጥ የጀመረችው እንጂ ልጅቶ መድኃኒት እየሰጠቻት አይደለም። እንደዚሁ በድን ሆነሽ እንድትቀሪ ነው የምፈልገው። ስለዚህ መዳን የለብሽም። ወንድሜን በአንቺ ጦት ነው ወንድሜን ያጣሁት፣ አንቺም ደግሞ እንድትሞች እንጂ እንድትድኚ አልፈልግም እያለች እንግዲህ መራዊት ላይ ጫክና አባታለች ማለት ነው። መሩዬ ማይኗ እንባ እያቀረረ ከፊቷ ላይ እንባ ይወርዳል እንጂ ምንም መናገር አትችልም። የልጇን ህመም የምትረዳው እንግዲህ እናት ብቻ ናት። እናቷ ደግሞ ስትመጣ ምንድን ይሆን ልጄን፣ ምንድን ያደረግሻት አንቺ ብላ ስትጠይቃት፣ ምን አደርጋት አለው አይኗ ውስጥ አዋራ ገብቶ ነው ብቻ ብዙ ነገር ቀባጠረች ማለት ነው። ከዛም እናቲቱ እች ልጅ ምናም ደስ አላለኝም፣ ናሆም ምናም ደስ አላለኝም። እባክህ እች ልጅ ስታየኝ ትደነግጣለች፣ የሆነ ነገር አለ። ብቻ ውስጤ ሰላም ነስቶኛል። ይሄን ነገር እኮ ማየ እኔ ማስታወየባታለሁ። በቀደም በጣም ነው የምትደነግጣው። አይ ቢሆንም ግን እኔ ያስተዋልኩባት ነገር በጣም ከባድ ነው አለቻት፣ አለችው ማለት ነው። እስቲ ማየ አላቅም ባለፈም ተኝታ ስትጮህ ነበረ ህልምናው ምናምን ብላ መጥፈው ህልምናው አይቼ ነው ምናምን ብላ እንደዛ ስትጮህ ነበር፣ አላት እኮ በቃ እኔ አልፈለግም ለልጄ እኔ ያለውላት፣ አታስፈልግም በጭራሽ ልጄ ጋር እንዳትደርሳለች። አለች ልጄ ጋር እንዳትደርስ ብትለም፣ እሷ ግን ምግብ የምትመረዝ መመረዝ ብትፈልግም ምግብ ትመረዛለች። ልጅቷ ለበቀል እስከመጣች ድረስ እንደዚሁ በቀላሉ ከቤት ውስጥ የምትጧ ሰው አይደለችም። ናሆም እንግዲህ አሁን ከባድ እርምጃ መውሰድ አለባት። ሰንዬ ደግሞ እንግዲህ እንደምታውቋት ዘልዬ ልማታ ነው የምትለው የኔ ጀግና ማለት ነው። እገላታለሁ እኔ ንኛ ንቄ የምጨርሳት፣ እንዴት አባቷ ነው ማን እየላካት እዚህ ቤት ስትል እንግዲህ ያዙ ልቀቁኛለች። ሰንዬ ሰንዬ ቆይ አንቺ ተረጋጊ፣ እንደዚህ ከሆነማ ነገሮች ይበላሻሉ፣ አንቺ መረጋጋት አለብሽ አላት ናሆሜ። ናሆም ምንድነ መረጋጋ ሚስትህን እኮ ነው ልትገልብ ያለችው እንዴት ነው የምረጋጋው? አለችው። ከዛ በኋላ ተረጋጊ፣ እኔ አውቃለሁ ምን እንደማደርግ አላት። እንግዲህ ሰንዬም ተረጋግታ ወደ ቤቷ ተመለሰች። እዛም ከሄደች በኋላ ለጽናት ነገረቻት። ጽናት ምን አለች? አዎ እንደዚህ ደብተርና እስክርቢቶ አምጫለችኝ በጇ፣ በእጇ ከዛ በኋላ እኔም ደግሞ ቶሎ ብዬ ሮጬ ደብተርና እስክርቢቶ ይዤ መጣሁ። ከዛ በኋላ ጽፏ ስትሰጠኝ ልጅቷ ሰራተኛ ሳትሆን ልስገለኝ የመጣች ልጅ ናት አስፈራራኛለች። መድኃኒት በጭራሽ ሰጥታኝ አታውቅም። መድኃኒቱን ይዛ ትመጣለች። መቼም ይህንን መድኃኒት አልሰጥሽም፣ እንድትሞች ነው የምፈልገው እያለች እያስፈራራችኝና እየዛተችብኝ መድኃኒቱን ይዛ ትመለሳለች እንጂ አንድም ቀን ውጥቼ አላውቅም። እናቴ ከመጣች በኋላ ነው ይህንን መድኃኒት ማዋጥ የጀመርኩት እያለች ሁሉንም ነገር ወረቀት ላይ አስፈራ። እንግዲህ ለሰናይት ሰጠቻት። አሰንዬም በጣም እንደነገጠች ማለት ነው፣ እውነት ለመናገር ከዛ በኋላ ሄዳ እንግዲህ ለጓደኛዋ ለሰነ ጽናት ነገረቻት። ጽናትም እጅ ይገላሳለው ምን አባቷ ስለሆነች ነው። ከዚህ ብዙ ጊዜ ሁሉ በኋላ መራዊ ስትታመም ጠብቃ ነው እንደ ይመጣችሁ ብላ እንግዲህ ሰናይትና ማነች ጽናት ግርግር ሲፈጥሩ ኪራ ከውጪ መጣና ምንድን ነው የተፈጠረው? ብቻ እናንተ ሁለታችሁ ልጆች ተጣልተን ነው እንዳትሉ። አራኛን ፈጣን አንተ ጉድ አልሰማ። ምንድን ነው እሱ? የናሆም ሰራተኛ ሰራተኛ ሳትሆን የመራዊት የድሮ የፍቅረኛ እህት ነች። እናም መራዊትን ልትበቀላት ነው የመጣችው። ምን አላኬራም አዎ። ስለዚህ ቶሎ ብለን የሆነ ነገር ማድረግ አለብን፣ አለበለዛ ልጅቷን ትገላታለች። ማዘርም ልጅቷ ጋር ስለማትቀመጥ አንዴ ሳልሆን አንዴ ወደዛ ስለምትል በድንገት ገብታ በትራስ አፍና ትጨርሳታለች። ቀድመን የሆነ ነገር ማድረግ አለብን፣ ወይም ለፖሊስ መስጠት አለያም ከዛ ቤት ማባረር አለች ሀረት። አባት ምን ፖሊስ ነው? እኔ ራሴ ነጋግጬ ጨርሳታለሁ አለች ኪራ። ከዛ በኋላ ተረጋግጂ፣ እንደዚህ ከሆነማ ነገሮች ይበላሻሉ አለች ፅናት። ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? አለው ደና ነኝ። እንግዲህ መራዊት ህይወቷ አደጋ ላይ ነው ያለው። በእርግጥ እናቷ ምትኖርም እናቷ ደግሞ ልጅቷን እንደዛ ስትገፈታትራት እና ስታመናጭቃት ልጅቷን የባሰ እልህ ውስጥ ነው ምትከታት። ምክንያቱም ሰራተኛ ናት ብላ ነው እንደዛ ምትጫወባት እንጂ ለበቀለ እንደመጣች አታውቅም። ከዛ በኋላ የምራዊት እናት ነች ተዋወቂያት ሲላት አሁን ሁለት እራሱን አውቃታለሁ እኮ አለች ወጣናለችና፣ ምን የት ነው የምታገኝ አለቻት እናትየዋ፣ ሴትየዋ ማለቴ ቀደም ከልጆች ጋር ቁጭ ብለሽ አለች። ነገር ግን ታውቃታለች ጠንቅቃ ናዝሬት ላይ ማለት ነው። እናም እንግዲህ እነሱ እዚህ ሲያወሩ እሷ በድንገት ገብታ ማድረግ የምትፈልገው ነገር ታደርጋለች። ገባችሁ? ስለዚህ ከዛ ቤት መንቅሮ ማውጣት ወላሂም ደግሞ ደላላውን የት ነው የምታውቃት? እንዴትስ ነው እሷን ብቻ ከነኚህ ውስጥ መርጣ የሰጠኸኝ ብሎ ማፋጠጥ አለበት ነው የምለው። ደላላው መያዝ አለበት። እዚህ ሁሉ ጣጣ ውስጥ የከተታቸው እሱ ነው። ጥሩ ናት ከብዙዎቹ መርጦ ነው የሰጠኝ፣ ይቺ በጣም ጥሩ ናት፣ ልምድ አላት ብሎ ነው የሰጠኝ ብሏል። ናሁም አባት ማለት ነው። ስለዚህ ደላላው ገንዘብ ተከፍሎት ሊሆን ይችላል፣ እንደዚህ አይነት ቤት ውስጥ አስገባኝ ተብሎ ማለት ነው። ለበቀል ከባድ ነው እና እንግዲህ ልጅቷ የሆነች እፉኝት ነች በጣም ነው የምታስፈራ ፊቷ እንዴት እንዳደረገችው ትናንትና አይታችኋል እንዴ መራዊት ጋር ጠጋ ብላ እጇን ብድግ እያደረገች እየጣለች ሶፋ ላይ መሩዬ ደግሞ አይኗ ሲንከባለ ልኝናት በጣም ነው ያሳዘነችኝ ማለት ነው አለመናገር ከባድ ነው በበዝ የማንም አሻንጉሊት መጫወቻ ነው የምትሆኑት እና መራዊት እንግዲህ እየተናገረች አይደለም እጇም እየተንቀሳቀሰ አይደለም እንደውም ትናንትና ቀኝ እጇን አንቀሳቅሳ እንግዲህ ለሰናይት ደብተር እና አስክርቢቶ ፈልጋለሁ ብላ እንግዲህ አመጣች። ልጅቷም መታ መድኃኒት ትውጣለች መድኃኒት ሰዓቷ ደርሷል አለች። ወረቀቱ እንዳይጻፍ እንስጣታለሁ ችግር የለውም፣ ስትራ ሰኒ እና የምንለው ማዘረጅ መሰጣታለች። እሺ በቃ ብላ ወጣች። ሰኒ ተመልሳ መታ ግን ደብተሩ ላይ እንግዲህ እንዳለ አሰፈረችላት። መራዊት ይኸው መሩዬ፣ ቅድም መጻፍ የፈለግሽው እነ ጻፍልኝ ስኪ። ምንድን ነው የሆንሽው አለቻት። ከዛ በኋላ እንግዲህ ምራዊት አይኗን ባያቀረረ ጻፈችና ለሰኒ ሰጠቻት። ሰኒሻ ያየችውን ነገር ማመን አቃታት። እንዴት ማለት ቆይ ለምን ኬት ነው የወጣችው? ያው እሷ መናገር ባትችልም በምልክት እየነገረቻት ነው። ጽፋ አላታለች ደብተሩ ላይ ይህችን ልጅማ እኔ ነኝ ጉሮሯን ንቄ የምጨርሳት አለች። ከዛ በኋላ አለቻ ጭንቅላቷን አነቃነቀችና እንደዛ አታድርጊ ነው መሰለኝ። ከዛም ናሆም ማንሳን ይዘላ ሆነ። ከዚህ ከምራዊት መኝታ ቤት ዘላ ስትወጣ እንዴ ሰኒዬ፣ ማን አነሽ ነው ምንድን ነው አላት። ናሆም ደንግጦ ምር ይደን አይደለችም እንዴ? ከዛም ዘላ ማና ላናግር እፈልጋለሁ ናሆም አለችው፣ ማለት ነው፣ እሱን ውጭ ጠርታ። እናትዬዋም እንዴ ልጅ መኖራ ነው አሁን በአሁን ብላ ልጅዋ ጋር ዘላ ስትሄድ ያቺ እጇን ብድግ እያደረገች እያነሳች እየጣለቻት ነው። አንቺ ልጄን ምን እያደረግሻት ነው ስትላትም ምን አደረግኳት ልብስ እያለበስኳት ነው አይኗ ውስጥ አረ እንትን ገብቶ ነው አዋራ ገብቶባት እያለች ነው ከአሁን በኋላ ልጅ አጠገብ እንዳትደርሺ ለልጄ እኔ ራሴ አለውላት አለቻት ከዛም ሰንዬ ምንድነው የተፈጠረው ምን ሆነች ነው ቆይ በአንዴ ልውጥ ውጥ ያለው ፊትሽ አላትናሁም ና ጉድህን አልሰማ አንተ ብላ እንግዲህ ወረቀትን ሰተችው ናሆም የእውነት በጣም ነው የደነገጠው ማለት ነው ምን አለ ተገላጥ አለው። ሲታረጌ ነው የምገላት። እኔ እኮ ምናም አላማረኝም አባዬ ስላመጣልኝ ነው እንጂ ለካ ልትገልብኝ ነው የመጣችው ሚስቴ። እስከዛሬም ታዲያ ኮ እናቷ ሳትመጣ በፊት መድኃኒቱን መስጠቷንም እንጃ። እኔም ደግሞ ያው አላፊነት ስለሰጠዋት መድኃኒቷን በሰዋታ የምትሰጣት መስሎኛል። ወይኔ ናሆም እያለ እንግዲህ። ናሆም ያዙ ይለቀቁኛል ማለት ነው ልጅቱም ደግሞ ምንም አይመስላትም፣ በድን ሆናለች። እንግዲህ አሁን ላይ ቢላ ምሰክቷት ደግሞ ጨካኝ አደለውም። አይደለሁም እኮ እኔ ጨካኝ አደለውም፣ አጋጣሚ ሆኖ ነው እንጂ እኔ ኧረ በፍጹም ሰው ላይ ጨክኜ አላውቅም፣ እያለች ትለፈልፍ ነበረ ማለት ነው። ሳትገረፍ እያወራች እንግዲህ ትናንትና አይታችሁ ከሆነ ማለት ነው። ምራዊትም እንግዲህ እጇን መንቀሳቀስ ከጀመረች ቀስ በቀስ ታወራለች ብዬ ተስፋ አደርጋለሁ፣ ምክንያቱም ግዴታዋም ስለሆነ ማለት ነው።